እኔ አልገዛውም እያለች ነው። አብርሃምም በዚህ ልክ ደግሞ እንትን አይሆንም ገብቶሻል። አሁን ለ420 ሺህ ብር ወርቅ የሚያንስ ሰው ነው አብርሃም አንስ ለውጣ። ያ ሁሉ ወጪ አውጥቶ መኪና መግዛት የቻለ ሰው ለ420 ሺህ ብር ሄርሜላን የሚጫ ነው። ሄርሜላን የሚያስቸግር አይመስለኝም። እንደገና መልሶ ምን አደረገ ሄርሜላን ይዟት መጣ ቤት ድረስ። ይሄ እኮ ንቀት ነው የሚያስመስልበት ለራሱ ምናልባት ለሱ ለትዝላይ ልብ ይችላል። ዋና ዋና ደግሞ መመከር ያለባት ማናት ሄርሜላ ናት። ያገኛታለሁ ብያለሁ። ስልክ ካነሳችልኝ ቤቷም ቢሆን ሄጄ ማወራት ነገር እኔም ብዙ ማወራት ነገር አለኝ። ብዙ ነገሮች ሰምቻለሁ። እየተገናኘ ስላልሆነ ነው ማወራት ነገር ስላለኝ ዛሬ ሄጄ ያገኛታለሁ። ሰላም፣ ሰላም። ቤተሰቦች እንዴት ናቸው? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቆይታ ሁሉ መልካም ነው። እኛ ጋር ሁሉ አሪፍ ነው። ሰላማችሁ ብዙ ስት ይበልልን። የእኛ ምርጥ ቤተሰብ ዛሬ እንግዲህ ብቻዬ ነው የመጣውላችሁ። ያው እንግዳ አለኝ እና እንግዳ ደግሞ ያ ቡርኬ ነው። ቡራ ቀጥሬ ዋለሁ፣ እየመጣ ነው። አንዳንድ ነገሮች ከሱ ጋር ማውራት ስለምፈልግ ነው። እናሱ ምንድነው ነው ያው ሁሌ በአንድ አይነት ሀሳብ ነው የምትመጡት፣ ምናምን እያላችሁ ነው ያው ግድ ነው እንግዲህ፣ ምንም ማድረግ አንችልም፣ የቤተሰብ ነገር ታውቃላችሁ። ያ ምንድነው ያው የሩተና የአብርሽ የሄርሜላ ጉዳይ ነው። እና ምንድነው ትንሽ አንዳንድ ነገር ቅር ያለን ነገር አለ። ያንን ነገር ላወራው ቀጠረዋለሁ እስኪ ምን እንደሚለኝ ሰማዋለሁ። እንዳያችሁት ሚዲያ ላይ ትንሽ ውዥንብር እየተፈጠረ ያለ ነገር አለ። እሱ ምንድን ነው የወርቁ ጉዳይ ነው። ወርቁ ምንድን ነው ያው እኔ ነኝ የገዛሁት ብሏል። አራት መቶ ሀያ ሺ ብር ነው ተብሏል። እንግዲህ እኔ ነኝ እያለ ነው። እሱ ደግሞ እንዳልሆነ እየሰማን ነው። ምክንያቱም ያው ሩታዬም አውቃለች ቦርቡሮት ነው ይሄደው ስለዚህ፣ የመጣም እየተናገራት ነው። እንደገና ደግሞ እሷንም ይዟት ነው የመጣው ምክንያቱም ቤት ድረስ ይዟት መጥቷል። ይሄ ራሱ ትልቅ ንቀት ነው። ቅር ብሎናል። እና ይህንንም ነገር ያው ከቡራ ጋር ላወራበት ነው የጠራሁት። ለምን ቢባል ያው መሆን የሌለበት ነገር ነው። ቤት ድረስ ይዘዋት ነው የመጡት የምን ንቀት ነው? ስለዚህ በዛ ቅር ብሎናል። እስኪ ያለው ነገር እናወራለን ከሱም ጋር ምክንያቱም ወርቅ ሳይገዛገዝቻለሁ ብሎ ለምን ያ ነገር ጥያቄ እየፈጠረብን ስለሆነ እኛ ምስኪን እየጠየቅነው ነው። በውስጥ መስመርም ጠይቀነዋል። ያ ነገር ድጋሚ የሚያደፈርስ ነገር ነው፣ ሰላምን የሚያሳጣ ነገር ነው። ደስ ብሎን ነበር ሲያድርግ ማለት ራሱ የገዛው መስሎን በጣም ደስ ብሎን ነበረ። ምክንያቱም ራሱ የገዛው ነው የመሰለን እኛ። እና ይህንን ነገር ደግሞ ከእሷ ሲሆን ደበረን፣ ትንሽ ቅር አለን ድጋሚ ያ መጀመሪያም ሰዓት ገዝታለች፣ እንደገና አሁንም ደገመች። ወርቅ ደግሞ ስትገዛ ምንድን ነው ልጅ ጥያቄዋ እያለን እኛ ጥያቄ ፈጥሮብናል። ወይስ እዛ ጋር ያው እየተወራ ነው ትንሽ የሆነ ነገር አሰርታ አባት ነው ምናምን ምናምን እየተባለ ነው ያ ነገር እውነት ይሁን እያለን እኛም ጥያቄ ውስጥ ገብተናል። ድጋሚ ደሞ ያንን ነገር ደሞ ወርቁን ስታመጣው ደግሞ ይሄ ነገር አሁንም እሷ ላይ ይሄ ነገር ልታረግ ነው ወይ የባሰ ልታራረቅ ነው ወይ ምናምን ብለን ትንሽ ቅር ተሰኝተናል። ይሄ ነው ቤተሰቦች፣ ያው የተሰማንን እናውራ በሚል ነው። እስቲ ቡራ እየመጣ ነው ይታየኛል፣ እና እስኪ የምናየው ነገር ይሆናል። ቤተሰብ እሱ ደግሞ ምን እንደሚገኝ ሰማዋለሁ። ምክንያቱም እነሱ ናቸው ያመጧት እኛ እናውቃትም። ይሄ ነገር እነሱ ባያመጧት ኖሮ ሰላም የማይበጠበጥም ነበር። ይሄ ሁሉ የማይዳረስም ነበረ። እና በኛ በዚህ በጣም ተሰምቶ ይሆናል ቤተሰብ በጣም ይሆናል አይደል እንደውም ነገም መተው መኪና ያለመውሰዳቸው ምን ያህል እርግጠኛ ነኝ እያልን ነው እኛ ነገም ሄርመላ አላት እንዳይባል ይሄ ነገር ደህና ነን እንግዲህ ቤተሰብ ሰላም ነው ቤተሰብን ሰላም በላቸው ሰፈር ደስ ያው እንግዲህ ሰፈር ታውቃለህ እንግዲህ ያው ይቀርበናል ብዬ ነው። ለናንቺ ይቀርብሻል፣ እኔ ራቀኝ። ታክሲ ታክሲ ያው ይቅርታ ጠይቃለሁ። ችግር ምናልባት መንገዱ ከራቀ ያው ይቅርታ ብዬ ነው። ፀሐይም ስለሆነ ምናምን ነገር ለዛ ብዬ ነው። ጥቁር ስለለበስኩ እና ለአውራ ከጠራው ትንሽ በሰሞኑ ጉዳይ አንዳንድ ነገር እንድናወራ ፈልጌ ነው። ያው ባለፈ አብርሽንም ንገረው ብዬ ካልነገርከውም እና በሱ ጉዳይ ትንሽ በወርቁም ጉዳይ ላይ ስለ ሄርመላም ትንሽ አንዳንድ ነገር እንድትለይ ፈልጌ ነው። ማለት አሁን እየሆነ ያለው ነገር ትክክል ስላልሆነ ማለት ነው። ግን ይህ በቀደም ያልሽኝን ነገር አብርሃም ጋር ቁጭ ብለን ለማውራት ሞክረናል። ሩታ ጥላውልቴ ነው ማለት ነው ይዛ ልጠፋ ነው ብለኛለች። ገቢ እንግዲህ አክስቷ ነች፣ ከእሷ የሚደበቅ ነገር ይሄ ይሄ ነገር ተፈጥሯል። ይሄ ነገር ደግሞ ነው ስነግረው የት ትሄዳለች ልጅ ይዛ ምናልባት ዝም ብላ እንደማስፈራራት የሚሆን ስጋትም አድሮባቸው ቢሆን ስለሚችል ችግር የለውም ምናምን አይደል እንዳይልሽው፣ ደግሞ ከሆነ ወዲያውኑ ወደ ፍቅር ተመለሱ። ያ ነገር ወደ ፍቅር ስለተመለሱ ያው ሌላ ነገር ውስጥ አይገቡም ብዬሽ ነው የሚያርኩሽ መልስ ያልሰጠሁት እንጂ አውርቻው አለሁ ከአብሪች ጋር አውርተናል። ሁላችንም ተሰብስበን አውርተንበት አለኝ። እንግዲህ ችግር የለውም አይ ስጋት ውስጥ ገብተው ነው እንጂ ምናምን አለኝ። ወዲያውኑ ደግሞ ወደ ፍቅራቸው ተመልሰው ደስ የሚሉ ሰርፕራይዞችን እያየን ስለነበረ በቃ፣ ለዛ ነው ዝም ያልኩሽ መልስ የማልሰጠሽ ይቅርታ ይደረግልኝ። አሁን አረ ችግር የለም ያው ነው እኛም እኮ ዝም ያል ነው በቃ መኪና ይዛችሁ ስትመጡ ምን ስትሉ በቃ ደስ አለን። ገብተዋል፣ ምክንያቱም እኛም ግቢ ባይሆን ሰርፕራይዝ የተደረገችው ጎረቤት ነው በርግጥ ግን ያው ግቢ ስለገባ መኪናው በቃ ደስ ነው ያለን፣ እኛ ገብተዋል። ምክንያቱን በቃ ይገባታል። አንደኛ ብዙ ደክማ አለ ይታቃለ መስዋዕት ያደረገችለት ነው። ስለዚህ ለሷ ይሄ ቢያንሳት እንጂ አይበዛባትም። ስለዚህ ያንን ነገር ስለሆነ እኛ በጣም ደስ አለን። ከዛ ደስታችን ገና እያጣጣምን እያለ ከዛ ድጋሚ ወርቅ መጣ። ወርቅም ሲመጣ በጣም ደስ አለን እኛ። ምክንያቱም ቤተሰብነት ይደሰታል፣ አይደለም እኛ፣ እናንተም ደስ ብሏቸዋል። ግን ቀጠለ ና ምን መጣ እንደገና፣ ሄርሜላ ናት የገዛችሁ ተባለ። ይሄ ነገር እንዴት ነው የምታዩት ነገስ? መኪናው እሷ ናት የገዛችሁ ያለ መባሉ ምን ያህል እርግጠኛ ሆነናል እኛ። የሆነ ሀሳብ ይመጣል እንደገና፣ ትበጠበጣለች፣ የሆነ ነገር ይመጣል። በቃ አልበዛም የሆነ ስታየው ነገሮቹ ትንሽ ልክነሻ ወይም ጨንቆኛል፣ ማለት አሁን ከሄርሜላ ጋር ጥሩ ላይ አይደለንም። ምክንያቱም ደግሞ እንግዲህ ምናልባት ካየሽው ትንሽ አሟት ነበረ እና ህመሟ ምክንያትን መናገር አልፈለገችም ደበቀችው፣ የሕክምናውን ውጤት። በዛ ምክንያት ከሄርሜላ ጋር ጥሩ ላይ አይደለም ማለት፣ እንደ ልቤ እንደ ድሮ እያገኘኋት አይደለም፣ እየተደዋወልን አይደለም። ህመም ላይም ስለሆነች ከቤት አትወጣ፣ ስለዛ እያገኘኋት አይደለም እሷን ነገር ግን ወርቁን ሄርመላ ነች የገዛችው። በጣም ብዙ ሰው እየደወለልኝ ነው። በጣም ብዙ ሰው መረጃዎቹ ይዞ እየመጡ ነው። ጭራሽ የአቢሲኒያ ባንክ ደረሰኝ ይዞ መጥተዋል። ትላንት ነው። ገብቶሻል። እሷ ትግዛው አትግዛው እርግጠኛ አይደለም፣ ነገር ግን እሷ ስታወራ የሰማዋት ነገር ምንድን ነው? እኔ አልገዛውም እያለች ነው። አብርሃምም በዚህ ልክ ደግሞ እንትን አይሆንም። ገብቶሻል። አሁን ለአራት መቶ ሀያ ሺ ብር ወርቅ የሚያንስ ሰው ነው አብርሃም። ለሁኔታ ሁሉ ወጪ አውጥቶ መኪና መግዛት የቻለ ሰው ለአራት መቶ አራት ሺህ ብር ሄርሜላን የሚጫን ሄርሜላን የሚያስቸግር አይነሱ አይመስለኝ እኔ ሳስበው ስለዛ እኔ በወርቅ ጉዳይ ላይ ምንም ጥርጥር የለኝም። ሄርሜላን እንዳለ ገዛችሁ ማለት ነው። ይህን ነው መልሽ ከኒ እሺ። አሁን እርግዝና ውስጥ በተመለከተ፣ ቆይ አሁን ስታየው እሷ ምን አይነት ስሜት ይሰማታል? ወጣ እኔ ያረጋግጥ ማለት መለጣጠፉስ ምንድን ነው ማለት? በዚህ ልክ መለጣጠፉ ለምን አስፈለገ? ሩታይ ልጅ እናት ነው የሚለው እየመጣ እየጠየቀ ነው፣ አልተከለከለም። ይብን መልስ ሁላል ገባ ሳይገባ ነው ቤት እየገባ ያለው። ምክንያቱም እና ባበሌሉበት እየገባ ነው ቤት ችግር። ሚስቱ ናት አደል፣ መግባት ይችላል። የልጅ እናት ናት፣ መጠየቅ ይችላል። አባት ስለሆነ ግን በዛ ልክ ለምን መጉዳቱ ለምን አስፈለገ? ለምን አትመክሩትም? እንዲህ አልበዛ በስቷል እኮ በጣም እንግዲህ እኔ ፍቅር ሲሆኑ ስለሆነ እንትምለው ወዲያው ፍቅር ይሆናሉ። ካየሻቸው ሁለት ቀን ሶስት ቀን ይጨቃጨቁና ፍቅር ይሆናሉ። እኛ ደግሞ እሱን ነገር እንፈልገዋለን፣ ፍቅር እንዲሆኑ እንፈልጋለን። አሁን ቤት መምጣት ተገቢ ላይሆን ይችላል። ምንድነው መልስ አልገባም፣ ከቤተሰቦቹ ጋር አልተቀላቀለም። ያ ነገር ስህተት ሊሆን ይችላል። ነገር ግን አሁን ያለው ነገር ፍቅር እያሳየን ስለሆነ የሆነ ውስጣቸው ላይ ፍላጎት እንዳላቸው እያሳዩን ስለሆነ ነው እንጂ ባህላችን አይደለም፣ ወጉንም ተላልፈናል። እሱ እንዳለ ሆኖ፣ ነገር ግን ያው ፍቅር ፍቅርን ይመልሳል ብለን ስላሰብን ሁላችንም ማንናገረው ማንቆጣው ለዛ ይሆናል። ግን ይሄ አዎ ልክ ነህ። ግን ምን አለ መሰለ እሱ መግባት ይግባ እኮ ችግር የለውም ግን እንደገና መልሶ ምን አደረገ ሄርሜላን ይዟት መጣ ቤት ድረስ። ይሄ እኮ ንቀት ነው የሚያስመስልበት ለራሱ። ምናልባት ለሱ ትዝ ላይለው ይችላል፣ ላይመጣለት ይችላል። ግን እኛ የምናስበው እንደ ንቀት ነው ያለው ነገር ያውቃል። ከሱ ያለችበት ሁለቱ መተማመን ከቻሉ መተማመን መቻል ሁለቱ ናቸው። መካከላቸው ላይ ሰው አስገብተው አይደለም መተማመን ያለባቸው። ሄርሜላ ስለመጣች ምንም የሚፈታ ነገር የለም። ምክንያቱም ራሳቸው መፍታት ያለባቸው ነገር ፈተው ነው ወደ ሄርሜላ መሄድ ያለባቸው። ሄርሜላ እነሱ ላይ ምን ትሰራለች? ለማስረዳት ሄርሜላን ይዞ መምጣት አለበት የለበትም ቤት ድረስ ለዛው እኔ ሆስፒታል ራሱ ባለፈ ልጠይቃ ስመጣ ይሆናል፣ አይደል በቃ ውስጤ ጠይቂያት የሆነ ነገር በያት እያለ ነበር። ግን እነሱ እነ ፈረንጆ እየተናገሩ ስለነበረ እኔ ደግሞ ድጋሚ እንዳልደርስ ላስተውል ብዬ እንደ ትልቅ ሰው አስቤ ነው ዝም ያልኳት። በውጭ ያገኛታለሁ ብዬ ነበረ፣ ሳላገኛትም ሄደች። ተመልሳ መጣች ደብታ። ይሄን ነገር ለምን ቤት ድረስ ለምን ይዞ መጣ? ገብቷል። ቢያንስ አትሂድ በስልክ አውሩ ማለት አትችሉም? እናንተ ትችላላችሁ እኮ የቤት ድረስ ቤተሰብ ይሰማዋል ማለት አንድ ነገር ነው ያው ግን፣ ከሩታ ጋር ያለውን ፍቅር ላለማጣት ነው እኮ አብርሃም። ይኸውልህ እየለፋ ያለ ሄርሜላንም ካለችበት፣ ኢቨን ከታመመችበት ቦታ ይዟት መጥቶ ነገሩን እንድታስረዳለት ወደ ሩታ የመጣበት ምክንያት በቃ ያለው ማለት ሩታን ማጣት አይፈልግም። ፍቅሩን፣ ልጆቹን፣ ልጁን ማጣት አይፈልግም። ለዛ ይመስለኛል ሄዶ ሄርሜላንም ካለችበት አንጠልጥሎ ይዟት መጥቶ እውነቱን አሳምኝልኝ እኔ በራሴ ብር ከአካውንት ያውጭ ነው የገዛት፣ ንገሪያት ብሎ ከሄርሜላና ሩታን ለማገናኘት የሞከረበት መንገድ ሩታን ላለማጣት ነው። ነገር ግን አሁን ልክ ነሽ እንዳልሽ፣ ንቀትም ሊመስል ይችላል። ሄርሜላ ቤታችሁ ድረስ መምጣቷ ንቀት ሊመስል ይችላል። ነገር ግን እንደዛ ማለት ደግ ደጉ ነው እኛ እያሰብን ያለ ነው። ያው ፍቅራቸው እንዲመለስ ስላሰበ እንጂ ኖርማሊ ቢደዋወሉ እኮ ይገናኛሉ አታምንልኝም ብሎ ስላሰበ ይመስለኛል። አይ ማሳመን ያለበት ሚስቱን ራሱ እንጂ እኮ ሄርሜላ አይደለችም። ማሳመን ይችላል በቃ ይሄ ነገር እንደዚህ ነው፣ እንደዚህ ነው ብሎ ማሳመን ይችላል። ካላመነች ደግሞ ሄርሜላ ልታሳምናት አትችልም። ሄርሜላ እኮ ባሏ አይደለችም፣ ልታሳምናት ምንም አትችልም። ለምን እርሹ አለ፣ እዚህ ጋር ጥሩ ያልሆነ ነገር እያለ እንደገና ደግሞ ጥሩ ነገር ይፈጠራል ማለት ዘበት ነው፣ ማይታሰብ ነው። ይሄ ሁለቱ ያላቸው ቅራኔ ያውቃል። ለዚህ ቅራኔው ማነው ራሱ ነው እዛ ጋ ደግሞ እሺ አሁን አመማት ተባለሽ፣ አሟት እራሱ እንዴት እንዴት ነው የሚደራረጉት? እንዴት እንዴት ነው የምትለጣጠፈው እሷ እሱ ላይ? ያንን ቪዲዮ እራሱ ስታይ ምን አይነት ስሜት ይሰማታል ብሎ ያንን አያስብም። ቢያንስ ቪዲዮ አለ አይደል? እየሰሩ ነው። ስለዚህ ያ ነገር ስታየው ምን አይነት ስሜት ይሰማታል እሷ? እኛ ምን አይነት ስሜት ይሰማል? እንዴት እሱ ላይ እምነት ይኑረን? አሁን እኛ እኮ እዚህ ጋር ለማስታረቅ እየደከምን ነው፣ እዛ ጋር ደግሞ የሚደረገው ሌላ ነው። ስለዚህ እንዴት ነው ማስማማት የምንችለው አሁን እኛ እነሱን ይሄ ፍቅራቸው ተመለሰ ስንል እንደገና ለሶስት ቀን ለሁለት ቀን ይመለሱና መልሰው ያው ይሆናሉ። ስለዚህ አሁን እኛ ግራ ተጋባን እኮ ምን ማድረግ እንላለን እኮ በቻልኩት መጣን። እያወራኋት ነው ማለት አሁን ያለችበትን ሕመም እንኳን ብትነግረኝ ቢያንስ እንትን እላለሁ የሚስተካከለውን ነገር እንፈልጋለን። ነገር ግን አሁን ሄርሜላን ራሱ እንደልባችን እንደድሮ እያገኘኋት አይደለም ማለት እኔ እያገኘኋት አይደለም፣ ለመቆጣትም ለማግኘትም አልተመቸኝም። ነገር ግን አሁን አገኛታለሁ ዛሬ ብያለሁ። ከተመቻትና ስልክ ካነሳችልኝ አገኛታለሁ፣ መናገር ያለብኝን ነገር በሙሉ እናገራታለሁ። ግን ይህንን ቃል ገባልሻለሁ። ከዛ በተረፈ ችግር የለም። እንግዲህ ያው ከዛ ድረስ ስለመጣው በጣም ይቅርታ ብያለሁ መጀመሪያ፣ ምክንያቱም እኔ ስለምወዳችሁ ልጠይቃችሁ ብዬ ነው። ምክንያቱም ይህን ትዳር ሲፈርስ ደስ ስለማይለን ማንናችንም፣ ጓደኞችም ቢሆን፣ ቤተሰብም ቢሆን፣ ኦዲንስም ቢሆን ደስ አይለው? ስለዚህ ያ ነገር ለማቃናት እንጂ የሆነ ለማጥበብ ምናምን ፈልገን አይደለም። ያው እያንዳንዳችን ደግሞ መተን የሆነ ነገር መስራት አቅቶን አይደለም እንደዚህ ስትሆንኛ ዝም የምንለው ነገ የተሻለ ህይወት ይገጥማታል ነገ የተሻለ ነገር ይኖራል በሚል ነው። ገብተዋል። የመጀመሪያዋ ናት ታውቃለህ። ራስን ምክንያቱም ሌላ እንደዚህ እንትን ብላ አይደለም ከሱ ጋር የቀረበችው እና የያ ነገር ትንሽ ውስጣችን እንትን ብሎ ነበረ። ችግር የለውም እግዚአብሔር ባለው ሰዓት ይስተካከላል። ግን በቻላችሁ ታቅም እሷን ምከሯት፣ እሱንም ብትመክሩት ደስ ይለኛል። ዋና ዋና ደግሞ መመከር ያለባት ማናት? ሄርመላ ናት። በቃ እኔ ዛሬ ያገኛታለሁ ብያለሁ። ስልክ ካነሳችልኝ ቤቷም ቢሆን ሄጄ ማውራት ነገር እኔም ብዙ ማውራት ነገር አለኝ። ብዙ ነገሮች ሰምቻለሁ። እየተገናኘ ስላልሆነ ነው ማውራት ነገር ስላለኝ ዛሬ ሄጄ አገኛታለሁ። አዎ በቻላችሁ ታቅም እንትን በሉ። ይሄ ነው ምልክ። ችግር የለም። እና ቤተሰብ ያው ብርኬን ይሄ ነገር እንደሚያስተካክል በጣም እርግጠኛ ነኝ። ያው በስቶባቸዋል። እርግጠኛ ነኝ ምክንያቱም ያም እየመጣ የነሩታ ነው ወይም ግድ ስለሆነ ነው። እኛ ደግሞ ምንሰራው፣ ምክንያቱም ይሄ የቤተሰብ ጉዳይ ስለሆነ ግዴታችን ነው። እና ብዙ ቅር እንዳይላችሁ፣ ቤተሰብ እንወዳቸዋለን። ሰላሙ ቻው።